ኤብነት ከየት እንደነሳው እኮ ሰው ከየት እንደመጣ እራሱ ነው ግራም ገባው ይገርማችሁ ከየት እንደምለቅ ከየት እንደሚመጣ ወይኔ ወይኔ ወይኔ ዘንድሮማ ጉድ ነው እንኳን ሰላም ሰላም ውድና የተከበራችሁ ቻናሌ ቤተሰብ እንዴ ናችሁ ደህና ናችሁ ወይ ደህና ነኝ እኔ እግዚአብሔር ስም የተመሰገነ ይሁን አላችሁ ወይ ቤተሰቦች ላይክ ሼር ያረጋችሁ ቤተሰብ ሆኖ እንደኝላችኋለ ቻናልን ሰብስክራይብ አርጉልኝ እንዴ እቺ ደሞ ደግሞ ደሞ ቲቪ ርቴንት እቺ ያለው እኔ ማንም አልተረዱኝም ምናምን እያልሽ መጣሽ የመቼ አብርሽ አስራ ሁለት እድሜ ላይ ያለው ፍቅረኛሽ ደግሞ አንቺ ከየት ነሽ አስራ ሁለት እድሜ ላይ ነው መሰለኝ አንቺ ምኮ ካፍሽ አውጥተሽ ተናገርሽው እኮ አይገርምሽም ብር ስላለ ነው ያልሽ ብር ስላለ ነው እኮ አንቺ ራሱ የመጣሽ አሁን ፈልገሽ የመጣሽው ምክንያቱ ምንድን ነው ብርና መኪና ቤት ስላለ ገባሽ የሱ ማኪና፣ ብር ስላለ አልሽ። ይሄን ይፈልገሽ ነው ኮ አንቺ መጠሹ ምን ይሄ ነው። ተው እንጂ እናንተ፣ ደግሞ የማን እንትኖች ናቸው ደግሞ ይሄ ሁለቱ ልጆች ማለት ነው። አንተ በቃ ነገር፣ እናንተ ዝም ብላችሁ ቻናሉን ለማሳደግ ብላችሁ ወሬውን ሰው ህይወቱን አታማሳቃቅሉ፣ ተውት፣ ይኖሩበት። ልጅ እንደ አንቺ ደግሞ ትምህርቴን ትቻል። ትምህርቴን ለማን ብለሽ ትተሻል? እ ለምን ብለሽ ላብርሽ ብለሽ በቃ አልቻልሽም አይደል? ማማሪም አልቻልሽም። ፍቅር ይዞሽ ሆይ የት ነበርሽ? አብርሽ ሩታን አገብቶ አሁን ልጅ ሊወልድ ነው። ምንድን ነው? ከየት የት ነሽ? ያኔ ማለት ወይስ ሩታ ነገ ነገ ትሄዳለች ማለት ነው? ወይ ሩታ አንቺ ነሽ ፈቀድሽው እንድት መጣ ካብርሽ ጋር እንድትኖር ወይም ትዳር እንድታረፍ የፈቀድሽ አንቺ ነሽ። ፈቀደ ነገ ትሄዳለች ማለት ነው። ሶ እንደዛ ነው መሰለኝ እንዴ አንቺ ድሮ ሕፃንነት ላይ እያለሽ እሱ ፍቅር ጋር መድረሱ ያሳልፋል አይደል? ፍቅር ጋር ከፍቅር ጋር ከማሳለፍ በፊት ነው ይመስለኛል እሱ እና፣ አሁን ያኔ ነበርሽ ልጅ፣ ሁሉ ነገር ተፈትሽ። ልጁ ያኔ ምንም ስለሌለ ቲቴሽ ሄደሽ፣ ዛሬ መኪና ስላለ ብር ስላለ ደግሞ ከየት መጣሽ? ደግሞ አራ ሄደሽ ትምህርትሽን ተማሪ ይሻልሻል። ነገ ወይ ጉድ! እንደዛ ዘንድሮ ሰው አብጦ በቃ፣ ምድር ላይ ማለት ነው የሚታፈቅሩ ወንዶች አታችኋል እንደ ሰዎች ብትሄ በቃ የምታፈቅሩ ወንድ ሌላ ወንድ የለም፣ እንደዛ መሰለኝ። እዛ አስቦ ይመስለኛል እና ሌላ ወንድ ወንድ እየመሰለ አይደለም አይደል? ወይ ጉድ ምንም ማድረግ እንችላለን። እንግዲህ በቃ ሳቁ እንጂ በቃ ማለቀስ ይሆናላችሁ። ፍቅር አለቀሳለች አለሽ። ቂመሟ ከባድ ነው እንግዲህ ፍቅር ሳይሆን፣ አንቺ እማ ማጋኛ ነው የያዘሽ። አሁን ፍቅር ሽ አፈቅረሽ ሳይሆን ማጋኛ እንደዛ ነገር እንደ ተው እንጂ አታፍሩም? እንደ አሁን ሜዳ ላይ ይዛችሁ የምትወጡ እናንተ ወንዶች ሴት ሁለቱም ልጆች ማለት ነው። ምን ሆናችሁ ነው? አንተ ምን ነክቶ ነው? ሲሚክ ባለፈው ከብሩ ሰርታ ነበር። አንተ እናንተ ልጅ ይዛችሁ ቻናል ለማሳደግ ነው እንጂ እናንተ ቻናል ለማሳደግ ከፈለጋችሁ አለ እንደዛ ነው የሚያስፈልገው። በቃ በፍቅር ከጠራችሁ ችግር የለም፣ ቻናላችሁ ያድጋል ብዬ አስባለሁ። ሶ እንደዛ ደግሞ ማሪያዬ ተነስታችሁ እኔ ትምህርት ቤት ትቼያለሁ ለሱ ብዬ ነው። እሱን እኮ ለማን ትተሽ? ለሩታ ለሩታ አዳራ ሰጥተሽ ነው የትሽው እኔ እስከ መጣ ድረስ ለሱ ምግብ ስሪ፣ ለሱ ከሱ ጋር ቢዶ ስሪ ምናምን ብለሽ አዘዝሽ። ሰራተኛ ነሽ እንዴ ለአንቺ ሩታ እያልሽ ትመጣለች እማ ቅሚጥር ላይ ወንድ አለ እንዴ እኔ እኮ እስቲ ንገሩኝ እንዴ አሁን እኮ ይሄ ራሱ ኢትዮጵያ ካይት ኮማን ላገባ ነው በቃ እንደዛ ከሆነ አንድ ወንድ ብቻ የምታፈቅሩ ከሆነ ያገባው ወንድ ባለ ትዳር የሆነ ወንድ እያፈቀራችሁ እየመጣችሁ ነው አሁን በቃ ኢትዮጵያ ካይት እኔስ ማን ነው የሚያገባው ይሄስ ያሳስባል እንግዲህ እንዴ አንቺ እረፍ እንዴ አታፍርም እንዴ ቻናል ለማሳደግ ብለሽ ቻናሉን ከፍተሽ አብረሽ እኔ የድሮ ፍቅረኛ ነው። ዋት ድሮ አብረሽ 15 ወይ ማለት 12 15 ዕድሜ ላይ ያለ ነው ያፈቀርሽ መስለኛል። እኔ እንደዛ ነው መሰለኝ። ዛሬ ደግሞ እዚህ የደረሰ በኋላ ብር፣ ሁሉም ነገር ካለ አብረሽን ፈልጋለሁ ወይም አፈቅራለሁ ወይም ወይ የሱ ፍቅር እኔ አልቻልኩም ወይም ትምህርት ማማሪ አልቻልኩ ትምህርቴን አቆሜ አቆርጬ ለምንድን ነው የምታቆርጭ? ለማን ብለሽ? ለአብርሽ ብለሽ? ውይ አይ ተይ እንጂ ተይ እንጂ። እናቴ ታቀድም ያለ አለ አንዱ ቀድሞ አሉ እኮ ሩታይ አላለሽ? አላየሽም እንዴ? ምስቷ እንዴ? አሁን እኮ የልጅ እናትና የአባት ሊሆኑ ነው። ወይ ጉድ! ወይ ጉድ! ዘንድሮ በቃ ሰው በቃ አስ ማሰብ ትታችኋል። እንደዛ መሰለኝ። ሶ ስለዚህ እናንተ እግዚአብሔር በቃ እንድታስቡ ጭንቅላት ይስጣችሁ። አሜን በሉ አዎ አምን ብላችሁ ተቀበሉ የወንድ የወንድ ማለት ባል ያለው ምስት ምስት ያለው ባል አትይማኙ እናንተ የሚታስበው ምስት ባል እግዚአብሔር ይስጣችሁ አዎ ይሄን ለእናንተ የሚሆነው ለአንቺ ለነገ የሚሆንሽን እሺ ባል እግዚአብሔር ይስጥሽ ወረድ ባይላል ከልጁ ማለት ትንሽ ወረድ ወረድ ባይቀስ ብለሽ ሆ ጌታ የዘንድሮስ በቃ ማለት ነው እንዴ ወዴት ወዴት አፈቅሮ አለ አገባው አለ ፍቅረኛ ነው። ከዚህ በፊት እንደዛ ነው። እኔ እንደዛ ሰልፍ ያለው ለሰው አጠራ ሰጥቼ ሄጃለሁ ያለው እንተ ምን አማነ ሸንቺ አንተ ነገር ከማወራታችሁ ትላንትናስ የት ነበርኩ? ዛሬስ የት ነኝ ብላችሁ እስቲ ወዲያላ እስቲ ዞር ብላችሁ አስቡበት። ትላንትና ለምን ሄደሽ ፍቅሩን ትተሽ ሁሉ ነገር ለምን ሄደሽ? ዛሬ ደግሞ ማተሽ እኝኝኝኝ ትያለሽ። እስቲ የትላንትናውን አስብበት። ትላንትና ለምን እንደራሰሽ ለምን እንደተለያየሽ አስብ። ወይኔ፣ ምንድን ነው? ፍቅረኛ ነው፣ ፍቅረኛ ነው የምለው። ዘንድሮ ባዛ ፍቅረኛ ነው፣ ፍቅረኛ ነው፣ ባሌ ነው የምለው። ባዛ አሁንማ የቀራው ለየ ልጅ አባት ነው ብላችሁ ነው የምትመጡት። የቀራው እሱ ነው እንጂ ባይ